በከተሞችና በገጠር የሚስተዋለውን የንጹህ መጠጥ ውሃ አቅርቦት እጥረት መፍታትና ለአቅርቦቱ እንቅፋት የሆኑ ጉዳዮችን መቅረፍ እንደሚገባ ተገልጿል። የአማራ ክልል ውሃና ኢነርጂ ቢሮ የውሃና ፍሳሽ አገልግሎት ድርጅቶች አቅማቸውን በማሳደግ የማህበረሰቡን የንጹህ መጠጥ ውሃ አቅርቦት እንዲያሟሉ የህግ ማሻሻያዎችን ተግባራዊ ለማድረግ ከባለድርሻ አካላት ጋር እየመከረ ይገኛል። ከመካነ ኢየሱስ ከተማ የመጡት አቶ አዳሙ ሽፈራው እንደገለጹት የንጹህ መጠጥ ውሃ አቅርቦትን ለማዳረስ የኃይል አቅርቦት እንቅፋት እንደሆነ ገልጸዋል። ሽፋኑ እንግዲህ በከተማ አንድ ሰው ስልሳ ሊትር የኛ የከተማ ደረጃ ስልሳ ሊትር በቀን ማድረስ ነው። አካባቢ የውሃ እንትኑ ጥረቱ በጣም ከባድ ነው። አሁን በዚህ ጊዜ የሚሸፈን ነገር አይደለም። ብልሽቶቹ አሉ። በርከት ያለ ያለ ቢሆንም ግን በጣም እየከበደን እያስቸገረን ያለ ግን የመብራት መቆራረጥ አለኛ አካባቢ ማለት ነው። የነዳጅ እጦትም አለብን። በዚህ እንትን ግን የውሃ ተደራሽነቱንን እንከን እያጋጠምብን ነው ያለውኛ ቢሆንም ግን ህብረተሰቡን እያስተባበርን ያሉትን ተቋማቱ በመጠበቅ የንጹህ መጠጥ ውሃውን ለማዳረስ ጥረት እያደረግና ያለ ነው። በባህር ዳር ከተማም የከተማውን እድገት የሚመጥን የንጹህ መጠጥ ውሃ ሽፋን ለማሟላት ከ መቶ ሚሊዮን ብር በላይ በመመደብ ስራዎች እየተሰሩ መሆኑ ተነስቷል። ውሃ ቅርቦትና ፍላጎቱ በተለይ ስለማይጣጣምና በከፍተኛ ሁኔታ የከተማ መስፋፋት የውሃ አጠቃቀም እንደዚህ የመጨመር ሁኔታዎች ስላሉ የውሃ ቅርቦታችን በየአመቱ ያው የመጨመር ስራዎችን እንሰራለን። ይህን ስራም የምንሰራው አቅም በፈቀደ መልኩ በራሱ በተቋሙ አቅም እንግዲህ ተቋሙ ከሚሰበሰበው ገቢ በዘንድሮ አመት ላይም ወደ 200 ሚሊዮን ብር በጀት መድበን አራት የሚደርሱ ጥል ጉድጓዶችን አስቆፍረናል። እነዚህን ደግሞ የኤሌክትሮ ሜካኒካልና ሌሎችም የመስመር ዝርጋታ ስራዎችን እየሰራን እንገኛለን። በአሁኑ ወቅት እንግዲህ ከባለፉት አመታት የተሻለ ውሃ አቅርቦት አለን ብለን ነው የምናስበው። ከዚህ በፊት የነበረው የውሃ አቅርቦት ሽፋናችን ወደ 60 በመቶ አካባቢ ነበረ። በዚህ በ2017 ላይ 80 በመቶ አካባቢ የውሃ ሽፋን ደርሷል። በክልሉ ባለፉት ዘጠኝ ወራት 300 ሺህ በላይ የማህበረሰብ ክፍሎችን ተጠቃሚ የሚያደርጉ የንጹህ መጠጥ ውሃ ፕሮጀክቶች የተጠናቀቁ መሆኑም ተገልጿል። ባለፉት ዘጠኝ ወር ከፍተኛ የሆነ የተቆሙ ፕሮጀክቶችን የጨረስንበት፣ አሁን ባለተጨባጭ ከ300 ሺህ በላይ የሚሆነው ማህበረሰብ በ9 ወራት አፈጻጸማችን ተጠቃሚ ያደረግንበት ወር ነው ብሎ ሩብ አመት ነው ብሎ መውሰድ ይቻላል። በሽፋን ደረጃም የሁለት ፐርሰንት ሽፋን ጭማሪ እናመጣለን ብለን ይዘን አሁን አንድ ነጥብ ሰባት አካባቢ ፐርሰንት ጭማሪ አመጣናል። ይሄ ወዲህ ህዝብ ተጠቃሚ ስንቀይረው ከሶስት መቶ ሺህ በላይ ህዝብ በዚህ ዘጠኝ ወር መጠቀም ችሏል። ሽፋችን 75.5 ፐርሰንት ነበር የነበረው አሁን ወደ 76 ፐርሰንት የማሳደግ ስራ የንጹህ መጠጥ ውሃ አቅርቦትን ማሳደግ እንዲቻል በክልሉ ምክር ቤት የጸደቀው የከተማና የገጠር ንጹህ መጠጥ ውሃና ፍሳሽ አገልግሎት ማሻሻያ አዋጅ ቁጥር 291 2016 የውሃ ተቋማትን አቅምና አደረጃጀት በማሳደግ የህብረተሰቡን ፍላጎት ለማሟላት ያግዛልም ተብሏል። በተለይ የተቋማትን የመፈጸም አቅም በመጨመር በኩል ጉልህ ሚና ይኖረዋል ብለን ነው የምናስበው። ከዚህ በፊት ውሃ ልቶች በአብዛኛው ጽፈት ቤት ነበሩ ስራቸውም በአብዛኛው ከጥገና ጋርና ከኦፕሬሽን ጋር በተለይ ፕሮጀክቶች የሚሰሩት በሌላ አካል ይሆንና እነዚያን ፕሮጀክቶች ተረክቦ የማስተዳደር ስራ ነው የነበረው። አሁን ባለው ግን ይህ አዋጅ ትንሽ ሰፋ ያለ አንደኛ ተቋማትም ከጽፈት ቤትም ወደ ድርጅት አልፈዋል፣ የተሰጣቸው ኃላፊነትም ጨምሯል። ውሃም በተለይ የምናቀርበው ለመጠጥ ውሃ ብቻ ሳይሆን ለከተሞች ማህበራዊና ኢኮኖሚያዊ አገልግሎት የሚውል ውሃ ማቅረብ እንዳለብን ትልቅ ኃላፊነትንም የጨመረ ስራ ነው። ከውሃ አቅርቦት ጋር የተያያዙ ሌሎች ተጨማሪ የኢንቨስትመንት ስራዎችንም መስራት እንደሚችሉ፣ በእርግጥ አሁንም እየሰራናቸው ነው። ግን በስፋት በህግ ደረጃ የኢንቨስትመንት ስራዎችን እንድንሰራ ይህ አዋጅ በሰፊ ሁኔታ የፈቀደልን ሁኔታዎች አሉ።